ህልሞችና ሌሎች በአንጋፋና ወጣት ደራሲያን። የወርቅ በርጩማውን ፍለጋ፣ በእንዳለ ጌታ ከበደ። ተራኪ መሠረት አሰፋና ዳዊት ጎሳዬ። ዘሪቱ! አቤት። አይታዘቡኝና፣ አንድ ነገር ባስቸግሮትስ። ምን ሆነሻል? ለእኔ የእርስዎን ያህል ክብር ሰጥቶ የሚያነጋግረኝ የለም። ከዚህ ቤት ወጥቼ ሌላ ስራ ባልጀምር ደስ ይለኛል፣ ግን የኑሮ ጉዳይ ሆኖ፣ ደሞዝ አነሰኝ ለማለት ነው ይህ ሁሉ ዳርዳርታ። ደንገጥ ብላ እረ ቴትዬ ክፍያው አያንሰኝም፣ ግን ታናሽ ወንድሜ ገጠር ከሚሆን እዚህ ሆኖ ቢሰራ ይሻለዋል። እኔስ እስከ መቼ ድረስ የሰራሁትን ሁሉ ጥቂት ብር ብቻ አስቀርቼ ወደ እነሱ ልላክ? ምንድን ነው የወንድሜ ስራ? ምንም እንዴት ምንም? በአምልኮ ነው ጊዜውን የሚያሳልፈው በአምልኮው በተወለድኩበት አካባቢ መድረሻውን የማላውቀው አንድ ወንዝ አለ። የወይራ እንደት ብሎ የሚጠሯት አምላክ ትኖርበታለች። ከክፉ ነገር እንድትጠብቃቸው ከብቶቻቸውንም በውሃ ሙላት ከመውሰድ እንድትጠብቅላቸው ከክረምት በቀር ከአመት እስከ አመት ይገብሩላታል። ለወይራ እንደት ክብር ተብሎ በቂ ይታረዳል። በአዝመራ ጊዜ ነጭ ገብስ በስማ ይዘራል። ሰብሉ በደረሰ ጊዜ ከሌላ ጥሬ ጋር ሳይደባለቅ በጥንቃቄ ይቀምጣል። የግብር ወቅት ሲደርስ ለወይራ እንዴት ይወሰድላታል። ረብዙ ነገር ነው የሚደረግላት፣ አለችኝ ዘሬቱ። እና ወንድምሽ ምን ለማግኘት ነው ጣዖቷን የሚያመልካት አልኳት። ራሷን ከእምነቱ ተከታዮች ለማራቅ የምታደርገውን ጥረት ከንግግሯ እየተረዳሁ የወርቅ በርጩማ ለማግኘት አልገባኝም። ወንዙ ውስጥ ግዙፍ የሆነ የወርቅ በርጩማ አለ ይላሉ። ወንዙን ብርት ላይ ሁልጊዜ የሚሽከረከር ነገር አለ፣ እሱ ጋ ነው ያለው ይላሉ። ውሃ ውስጥ ገብተው ለመውጣት የሞክሩ ሁሉ ህይወታቸው አልፏል። ዋናተኞችም ቢሆኑ ከልብ የወይራ እንደትን ያመለከ ሰው የወርቅ በርጩማውን ለግሉ ያደርገዋል ተብሎ ይታመናል ለግሉ ያደርገዋል ተብሎ ይታመናል። አይለማውቅ ይህማ፣ ከኋለኞች ሁሉ ኋላ የሚያስቀር አመለካከት አይደለም። እንግዲህ እንደዚያ ነው የሚያምኑት ወንድሜ። ደግሞ የሁላችንም ህይወት ሊለወጥ የሚችለው በርጩማው በእጄ ሲገባ ነው ብሎ ያምናል። የወገኖቹን የእጅ ሙያ ወርሶ ልክ እንደ እናቴ ወንድሞች መንቀሳቀስ ሲገባው በዚህ ላይ በቅርብ ማግባት ይፈልጋል እና አሁን ምን አስበሻል? እዚህ ምጣ። እንደ እኔ ማታ ትምህርት ጀምሮ ቁጥርና ፊደል ይለይ የስራ ሳይሆን እዚህ እስኪደራጅ ድረስ ብዙ ጊዜ ስለሚፈጅበት ልረዳው ፈልጋለሁ። ለሆዶ የቀን ስራ እየሰራ ለራሱ ያወቅበት የአንድ ወር ደሞዝ ቅድሚያ እንዲሰጡኝ ነው የምለምኖት። ደስ አለችኝ። ብርቱ ነሽ እኮ የኔ ልጅ፣ እኔ ደግሞ አንቺን አግዛለሁ አልኳት። አቤት ያን ሰሞን ይሄ የወርቅ በርጩማ ነገር እንዴት መዝናኛ ሆኖ ነበር። ለእህቴ ለአስቴር በስልክ ስነግራት አጥቀል ልጅ መጥቼ እድሌ ልሞክር እንዴ ስትል ቀለደች። እጮኛዋ ግን ምንም ስሜት አልሰጠውም። የእህቴን እጮኛ የእህቴን ያህል አውቀዋለሁ። ከወር በፊት እኔ ወደማስተምርበት መለስተኛ ሁለተኛ ደረጃ ትምህርት ቤት መጥቶ ውጭ ሀገር ልሄድ ነው አሜሪካ አለኝ። ደነገጥኩ። እናንተ ልጆች ምን እየሆናችሁ ነው? አብዳችኋል? አስቴር ቤይሩት ሄደች። የሄደችው ሁለታችሁ የተሻለ መኖር የሚያስችላችሁን አቅም ለማጎልበት ነው። ያለን ይበቃናል፣ ፍቅራችን ያኖረናል ማለት ሲገባ ያንተም ልብ እንደ ጠበልቃ ውጪ ማደር ይጀምር ብዬ ተቆጣሁት። ጥቁር ድንጋይ ላይ ውሃ የማፍሰስ ያህል ነበር። አስቴርና ጮኛዋ ከተማሪነት ዘመናቸው ጀምሮ አብረው ሲሆኑ፣ መለያየት የሚባል እጣ፣ አለመስማማት የሚባል ጣጣ በሁለታቸው መካከል መንገድ አልዘረጋም። አንድ ቀን አስቴር እቴት፣ ወደ ቤሩት ልበር ነው። የምነግርሽ እንድታውቂው ነው። መሄድ እንዳለብኝ ከወሰንኩ በኋላ ጓደኛዬን ለማሳመን ብዙ ሰዓት ፈጅቶብኛል፣ ብዙ ቀናት ልበልሽ እንጂ እና ላንቺ ያማከርኩሽ ሳይሆን ውሳኔን እየነገርኩች ስለሆነ አለመሄድ እንደሚሻል በማሳመን እንዳታደክሚኝ አለችኝ። ገንዘብ ከየት ይመጣል አስቴር፣ ለመሄጃ? አዎ ጓደኛዬ ከወላጆቹ የወረሰውን ቤት በኮንትራት አከራይቶታል፣ ከሱ ወስዳለሁ። የምሄደው ለአንድ ለሁለት ዓመት ያህል ነው፣ ሰራርቼ እመለሳለሁ አለችና ሄደች። አሁን ደግሞ እሱ በእርግጥ ፈገግ ብሎ ነበር የሚያናግረኝ። ያ ፈገግታ የእሱ እንዳልሆነ አውቃለሁ። የእሱ አይደለም፣ የእህቴ ነው። ከአስቴር የኮረጀው ፈገግታ ነው። ፊቱ ላይ እየተነበበኝ ነው አአ የአስቴርም አይደለም ፈገግታውን ፊቱ ላይ ለብዙ ደቂቃ አቆይቶት ነበር። የተሸነፈ ሰው ማለት አሸንፋለሁ ብሎ በደጋፊዎቹ ፊት ሲፎክር የቆየ ሰው ከፍተኛ በሆነ የነጥብ ብልጫ ሲሸነፍ ፊቱ ላይ የሚታየው አይነት ፈገግታ ነው ያየሁበት። አስቴር ወደ ቤሮት ልትሄድ ስትል ስለ ሀገሯ ስታወራኝ የነበራት አይነት ፈገግታ፣ ተስፋ የቆረጠ ሀፍረት የበዛበት ፈገግታ፣ እንደ ልቡ ለመሆን አቅም ያነሰው እና፣ ልትሄድ ነው ወሰንክ አልኩት የሚያወራውን በጽሞና አሰማ ቆይቼ አዎ እስኪ ልሂድና ይዤ ልምጣ ምን ያንን የዘሪት ወንድም ከልብ የሚያመልከውና የሚጸልይበትን የወርቅ በርጩማ ሀዘን የሞላው ፈገግታ ትለዋወጥ ወደ አሜሪካ ሳይሆን ወደ ደቡብ አፍሪካ መሄዱን ከሚያውቁት ሰዎች መረጃ ያገኘሁት ዛሬ ነው አስቴርንም እንደኔ ዋሽቷት ይሆን የመኝታ ቤቴን ጣሪያ እየቃኘው የተመላለስነውን ማሰላሰል ቀጠልኩ የአስቴርን ስቃይ ልቀንስ ብዬ እኮ ነው አስቴር እስክትመጣ ድረስ ምን ያህል ጊዜ ይፈጅባታል፣ አይታወቅም። ለሁለት ዓመት ብዬ አስምዬ ሸኘኋት። ምላ ተገዝታ ሆነልኝም አልሆነልኝም ባልከኝ ጊዜ ይመለሳሉ አለችኝ። የታለች ታዲያ? እኛ አስቸግረናት እኮ ነው። ወላጆቼ ናቸው የመምጫ ጊዜዋን ያራዘሙት። እሷ ስትሄድ የችግር ቀዳዳዎቻቸው በጥፍ በዙ። አንቺ የማታወቂው ብዙ ነገር አለ። አስቴር ጫንቋ መሸከም ከሚችለው በላይ ጭነት እያረፈባት እንደሆነ እያወቅኩ ዝም ማለት እንዴት ያስችለኛል? ፍቅር ማለት ምንድን ነው አለኝ በመነጫነጭ አስቴር ከሄደች ጊዜ አንስቶ የትኛውም መስሪያ ቤት አልተቀጠረም ወደ የትኛውም ቦታ አስራ ሁለተኛ ክፍል መጨረሱን የሚጠቁም መረጃን ይዞ ወዲያ ወዲያ አላለም እውቀቱም ፍላጎቱም ድፍረቱም የለውም ታዲያ ለምን ዞር ዞር ብሎ እንጀራውን የሚጋግርበትን ምጣድ ገዝቶ አይመለስም የሱ እጆች የተፈጠሩት ሌሎች ድል ሲያደርጉ ሌሎች አሸናፊዎች አሸናፊ ሲሆኑ ሌሎች የሜዳሊያ ባለቤት ሲሆኑ እንዲያጨበጭቡ ብቻ ነው እንዴ ይሄ ልጅ እዚህ ምን ይሰራል እና ልሰናበትሽ ነው አለኝ ሩጫውን እንደጨረሰ ሰው መታከት እየታየበት ይሂድ እስኪ ሂድና የወርቅ በርጩማ መሆን ይፈልግ ግን ለምን አሸኝ ለምን ዛሬ ምን እንደነካኝ አላውቅም ቀንድና ጭራ የማይታይ መያዣ መጨበጫ የሌለው ሀሳብ ሲፈታትነኝ አምሽቷል የዘሪቱ ነገር አገር ቤት ሄዳ በመጣሽ ቁጥር በቀርቃ የተሰራ ጌጥ ታመጣልኛለች። ቢላዋ ማስቀመጫ ቄንጠኛ ዕቃ የመመገቢያ ዕቃዎች የታጠራ ማስቀመጫዎች፣ የወለል ምንጣፎች የማታመጣልኝ የእደ ጥበብ ውጤት አልነበረም። እናንተ ሀገር ይሸጣል ስላት አባቴ ነው የሚሰራው ውሰጅላት ብሎኝ ነው ትለኛለች። በወር ሰባ ብር ነው የምከፍላት። ወር በሞላ ቁጥር እትዬ ደሞዝ አትልም። አመት ሲሞላ እኔ ዘንድ የተጠራቀመላትን ብር ትቀበለኝና አንዳንድ ነገሮች ገዛስታ ለቤተሰቦቿ ትወስድላቸዋለች። የተረፈሽን ገንዘብ ምን አደረግሽበት ብዬ እጠይቃታለሁ። የወላጆቼን ቤት አሳደስኩበታ። አራት መቶ በማይሞላ ገንዘብ። አዎ፣ በትንንሽ ጎጆ ቤቶች እኮ ነው የምንኖረው። የገርመኝና ሌላ ጥያቄ ያስከትላለሁ። የመጀመሪያ ልጅ ነሽ? ለእናቴ አዎ፣ ለአባቴ አይደለሁም። አባቴ ብዙ ሚስቶች አሉት። አምና በወር ውስጥ ሁለቱ ሚስቶች ወልደውለት የሚያበላቸው አቶ ሲበሳጭ፣ የወር ደሞዜን ላኩለትና በጣም ተደሰተ። ባለ ብዙ ሚስት መሆን በእኛ ጎሳ ነውር የለውም። የት ነበራልሽኝ አንች ሀገር? ሩቅ ነው። ከአዲስ አበባ ወደ ሆሳና በሚወስደው መንገድ። ከዘሪቱ ጋር ባወራሁ ቁጥር ትዝ የምትለኝ አስቴር ናት። ባለፈው በጻፈችልኝ ደብዳቤ ላይ ሰሞኑን ወደ ግብጽ ሄደን ነበር፣ ወደ ቀጣሪዎች ሀገር። ለልጆቻቸው የትውልድ ሀገራቸውን ሲያስጎበኙ እኔም ሞግዚት ነኝና ከጎናቸው አልጠፋሁም ነበር። የአባይን ወንዝ ሲያሳዩቸው በደስታ ተቅበጠበጥኩ። ይህ መሆኑን አሳጣኝ። ምን ሆነሻል ሲልኝ አባይ እኮ የኛ ነው አልኳቸው። ሳቁ፣ ከት ብለው ሳቁ። ምን ነው ስላቸው፣ ምን አሉ፣ ይመሰልሽ አባይ ወይ ልትለውጥ ወይ ሊለውጥሽ ይገባል። አንድ ነገር ካልሰራሽበት ያንቺ አይደለም። እኛ ከዚህ ውጪ መኖር አንችልም ብለው ስቃው ተሳለቁብኝ። ሌላ ጊዜ ደግሞ ዛሬም ልንሄድ ነው ተዘጋጂ ሲሉኝ አልሄድም አልኳቸው። አልሄድም ያልኳቸው አንደኛ ባለፈው አባይ የኛ ነው በማለቴ እሷ ኮናት እንዲህ አለችው ብለው በብዙ ሰው ስላሳቁብኝ ሲሆን፣ ሁለተኛ ለአንቺ ደብዳቤ ለመጻፍ ጊዜ እንዲኖረኝ ብዬ ነበር። እንግዲህ ውስጥ ከኛ ጋር የማትሄጂ ከሆነ ብላ የስራ ማአት ቆለለችብኝ። ከጉብኝቷ ስትመለስ ይሰራ ካለችው የተወሰነውን ብቻ ነበርና የሰራውት ጮችብኝ ተንጨራጨራች። ድሮስ የእናንተ ነገር አባይን የሚያህል የዓለማችን ታላቅ ወንዝ ከደጃችሁ ሰልፍ ታምር ልትሰሩበት ቀርቶ ራባችሁንም አላሸነፋችሁበት። ቤት ለማጽዳት መጥረጊያ ለማንሳት አለመስነፍሽም ይገርማል አለችኝ። እኔ ደግሞ ሀገር ውስጥ ያልነበረኝን ሀገር የመውደር ስሜት ከየት እንዳመጣሁት እንጃ። ሀገሬ ስትሰደብ ያመኛል። እራስ ምታት ጨጓራው እረምኑ ቁጡ ብላ ጽፋልኛለች። አስቴር የልጅ አዋቂ ናት። ያለሷ ድጋፍ ይህን ጊዜ እንዴት ባለ ችግር ሕይወት ኑሯችንን እንገፋ እንደነበር ሲታወሰኝ ይዘገንነኛል። ከቅርብ ጊዜ ወዲህ ግን እቴትዬ፣ ጡር መፍራት ደግ ነው የሚሉ ቃላት በየደብዳቤዎቿ መነሻና መቋጫ ብቅ ብቅ ማለት ጀምረዋል። ትዚህ ይልሻል አንዴት ሰራተኛችን ሰራተኛ ቀጥረው ሲሞላ አንድ አመት ሌባ ነው ይሎታል ደሞዝ ለማስቀረት የሚል ግጥም ያለበት ዘፈን ዘፍና ምን ማለት ፈልገች ነው? ብዬ ከወር ደሞዟ አስር ብር ያስቆረጥኩባት አብተነባችሁም ባ ያች አስር ብር ፕሮግራሟን እንዴት አመሳቅሎባት ይሁን አንጋጠው የተፉት ምራቅ ሆኗል። የኔጣ ያን ግጥም ዛሬ እንዴት እንደማወደው ቴትዬ፣ ይህችን ባነሳውበት መስመር ስንኝ ስንት አይነት አንጀት የሚበላ የሀዘን እንጉርጉሮ አውጥቼበታለው መሰለሽ። ባለፈው በማይረባ ሰበብ ስድስት ወር ደሞዜ እንደከለከሉኝ ነገር የሻሉ አይደል ብላ ጽፋልኛለች። ወላጆች የሰራተኞቻቸውን ያስተዳድሩ ከነበረው እጅግ በተሻለ ሁኔታ ነው የምንንከባከባቸው። በፈራረሰ ማዕድ ቤት ምድጃ ስር የተበጣጠሰ ሰሌናን ጥፌ አይደለም የማሳድራቸው። የምጣድ ማሰሻ የመሰለ ብርድ ልብስ ያውም እግር ወይ አናት ብቻ የመሸፈን አቅም ያለውን ብርድ ልብስ ሰጥቻ አይደለም የማኖራቸው። ርፍራፊ አይደለም የሚበሉት። ከቡና ቤት ሴቶች ይልቅ ለቤት ሰራተኞች በቀላሉ የሚሰበር ልባለኝ። በተለይ መልክ ጥፎች ወንድን እንደ ተራቡት ወጣትነታቸው ሲያልፍ አቤት ማሳዘናቸው። ፍቅርን እንደ ተቸገሩት ያርጣሉ። እምዬ የሚል የንባው ቀቅላ ድምጽ ይናፍቃቸዋል። አንዳንዶቹ ደግሞ ከችግር እሸሽ ብለው ዘለው በገቡበት ቤት ይደፈራሉ። ሻሽ እየተውተረተረላት፣ ቅባት እየተገዛላት፣ ርካሽ ሸበጥ እየተቸራት ካረገዘች በኋላ እጣ ፈንቷ በእመቤቷ ወይም በጌቷ መባረር ይሆናል። ያለ ልጅሽ ነው የምንፈልግሽ የሚል ፈታኝ ጥያቄ ይመጣል። ቀስ በቀስ ለልመና እጇን ትሰጣለች። ልጇን በረንዳ አድሮ በጎዳና መተዳደር ይጀምራል። ካልሆነለት የዕለት ጉርሱ ሲሞላ ማጅራት መቺ ሊሆን። እኔ እንደዚህ እንዲሆኑብኝ አልሻም። ግን ምን ዋጋ አለው? ዘሬቱ ልትሄድብኝ ሳይሆን አይቀርም። ከጧት ጀምሮ ሲቀፈኝ ዋለሁ። ያለ አንዳች ምክንያት አይደለም። እናቷ የመጡት ሊወስዷት ከሆነ እኔ ከምከፍላት የተሻለ የሚከፍላት ሰው ቢገኝ ነው። አስር ብር ልጨምርላት ይሆን? ዘሬቱ እናቷን ካገኘች ጊዜ ጀምሮ እማ ለምንድነው የመጣሹ ብላ መልሳ መላልሳ ስጠይቃቸው እናትየው ግን ስለ ጤንነቷና ስለ ስራዋ ነበር የሚያነሱባት። ዘሬቱ መወትወቷን ስትቀጥል ማታ ስምተኛ እነግርሻለሁ ሲሏት ሰምቻለሁ። ምንም በሹክሹክታ ቢሆን ዘሬቱ ተስማምታ ነበር። ባለቤት ያረፈ ጊዜ እንዴት ትንከባከበኝ እንደነበር መርሳት አልችልም።

ትን ዘርቶ ካጨደ ወስዶ ለሷ ነው! ምንም ሀብት ንብረት ሳይኖረው ባርኪልኝ ብሎ ይለምናታል ያ የጨርቅ በርጩማ ልቡን ወስዶታል አባት ሽምች ላይ ይለኛል እኔ በወለድኩ እንዲህ መረሳት አለብኝ እንዴ እማም ድምጽሽን ቀንሽ እቴትዬ ከእንቅልፍ ትቀሰቅሸታለሽ እናቷ ቀጠሉ እንዴት እየኖርኩ እንደሆነ ብታይልኝ የሰፈር ሰው ያሾፍብኛል ብጤዎቻችን ሊያዛ ብሩኝ ደርሰዋል። አሁን ደግሞ ምን ሆናችሁ? ማለቂያ የለው የእናንተ ጣጣ። ገንዘብ አይደለም የጎደለብን ልጄ፣ ከአፍሽ ነጥቀሽ አይደለም የምታጎርሽ፣ እድሜሽን ያርዝበው እንጂ ስራ ገጀመርሽ በኋላ ሰፈርተኛ የሚቀናብን ሆነናል። ተንቀባረን ከሰው ጋር እንቀላቀላለን። በፊት የአፈር ገንፎ የመሳሰሉ ይመስላሉ እያሉ ይሳለቁብን የነበሩ ሁሉ አሁን አፋቸውን ይዘዋል። እድሜ ላች ጆሮዬን ቀስሬ ማዳመጤን ቀጥያለሁ። የእናትና የልጅ የሹክሹክታን ድምፅ ከየጣሪያው ስር ስንት አይነት አቤቱታ አለ። ስንት አይነት የተከፋ ልብ፣ ስንት አይነት አጽናኛ። አጣለቅሶ ልብን የሚያጨልም መልሶ መላልሶ አድሮን አሳጠርኩት፣ ቤቱን አሳደስኩት። አሁን ደግሞ ታናሾች ሊያገባ ነው አግዙ አላችሁ። ስንቱን ቀዳዳ ልሸፍን? እኔስማ እኔስ ለእኔስ በእንባሳ ትታጠባ አልቀረችው ድምጿ ነገረኝ። ከወንድምሽ ጋር ተጣልተናል፣ ተኮራርፈናል። በአንቺ ጉዳይም ተቃይመናል። በእኔ ጉዳይ ለምን እህትህን ለምን ታስቸግራታለህ? ሁልጊዜ ለእኛ በመጨነቅ እድሜዋን እንድትገፋ ነው ወይ ስለው፣ እኔ ትዳር ልመሰርት ስል ነው ወይ እንደዚህ አይነት እንድታመነታና እንዳትረዳኝ የሚያደርጋት ሀሳብ የምታመጩ ብሎ ተቆጥቶ አኮረፈ። ዘሬቱ እሺ፣ አሁን እኔ ምን እንዳደርግ ነው የምትፈልጊው? አለች። የሰርግን ሙሉ ወጪ እሸፍንልሃለሁ ብለሽ ደብዳቤ ጻፊለት። ቁጥርና ፊደሉን ታውቂበት የለ እንዴ? የወንድሜን የሰርግ ወጪ ለመሸፈን እኮ ቢያንስ ሁለት ሶስት አመት መስራት አለብኝ። ያውም የደሞዝ ጭማሪ ካገኘው ከየት አመጣለሁማ። በእርግጥ ታሳዝኝኛለች፣ ግን አሳዘነችኝ። ይቺ ከተወለደች 25 አመት ያስቆጠረች የማትመስል ሴት ስንት መከራ ተሸክማለች። ቆይ ደሞዟነ ለሷ አታስቢ፣ አሉ እናቷ። ለምኑ? ለወንድሜ ሰርግ ወጪ። አዲስ ነገር ተገኝቶ ነው ማላስበው። እናንተ ሀሳባችሁን ሁሉንን የጫንቃ ላይ ጥላችሁ አይደል በሰላም እንቅልፋችሁን የምትለጥጡት? መስራት የሚገባችሁን ያህል ለመስራት ሰንፋችሁ በእኔ ገንዘብ የከርሞ ቅር ትነድፋላችሁ። ይኸው ልሽ ዘሪቱ ጅማ ያሉት የቀርከሃ ሶፋ የሚሰሩ ወንድሞቼ ተደራጅበት ነግጅበት ብለው የላኩልኝ ሁለት መቶ ብር አለ ለወንድምሽ ለአንዳንድ ጉዳይ ማሟያ ብለሽ ትልክላታለሽ። ከማግባት በፊት ስራ መያዝ አለብ ብለሽ ገንዘቡን ተሳፍርበት ወደ እኔናበት ይዋለሽ፣ ከኪስሽ እንዳወጣሹ እንጂ እኔ እንደሰጠውሽ ወፍ እንዳይሰማ። አይማዬ፣ አንዳንድ የምታምነጩ ሀሳብ እኮ። ምን ላድርግ፣ ብቻሽን ስትለፍ እያየው እጄን አጣጥፌ አልቀመጥ። የምሰጥሽ ብር ከላክሽለት ከተማ ገብቶ መስራት ብዙ ገንዘብ የሚያስገኝ ይመስለዋል። የተስማሙ መሰለኝ። እኔ መፎ ብዬ ዘሪቱ እንደማትሄድብኝ እርግጠኛ ሆኜ በባለቤት የሞት ምክንያት ያገኘሁትን ብር ምን መስራት እንዳለብኝ እያውጠነጠንኩ የለውጥ ቀን ቅርብ እንደሆነ አስተውዬ ወደ መኝታ ቤቴ ልሄድ ስል ስልኩ ጮኸ። ደነገጥኩ። በዚህ ሰዓት የሚደወልልኝ ከአስቴር ነው። አስቴር ምን ሆና ይሆን? ስፈራ ስቸር ስልኩን አነሳሁት። ልክ ነኝ። ረጅም የሆነ ሰላምታ ከተለዋወጥን በኋላ እቴትዬ አለችኝ። አቤት ድምጿ ውስጥ ያለው ፍቅር በናፍቆት የተሞላ ዜማ። እንደዚች ያለችዋን እህቴን በባዕድ ሀገር እንድትጎሳቆል መፍቀዴ ምን ሆኜ ነው? ወይዬ ደወለልኝ እኮ ጓደኛሽ አው። ከደቡብ አፍሪካ አሳዘነኝ። ተላቀስን። እንዳያሳስበኝ ብሎ አጽናናኝ። የተባባልነውን እጽፍልሻለሁ። እሺ እቴትዬ፣ አይዟችሁ ይነጋል። እንዴት ነው እቴት ቤተሰባቤቱ ማሰማት ሰማት አልጀመረም ባለፈው የሰራሁበትን ብር ሁሉ ለጓደኛ የላኩለት ከወላጆቹ የወረሰውን ቤት አሳድሶ በኮንትራት ለሆቴል አከራይቶ ት እኮ ነው በደቡብ አፍሪካ አድርጎ አሜሪካ ለመግባት ስንቁን የቋጠረው ስንደራጅ ቤቱን እኛ እንሰራበታለን። ይሁን እስኪ እንግዲህ እቴትዬ፣ ሁልጊዜ እጠይቅ ሻለሁ ብዬ እየረሳሁት ምን ሰራተኛሽ ዘሪቱ አጫውታሽ ያዝናናችሽን የወርቅ በርጩማ ነገር የደረሰ ለወንድሟ የተበረከተለት ተሳሳቅ ለምን ጠየቅሽኝ? ወደ አገር ቤት ስገባ የራሴን የወርቅ በርጩማ ለመስራት ላቤን ማፍሰስ እንዳለብኝ ይሰማኛል። በከንቱ ምኞት የሚገኝ ሳይሆን ጠንክሮ የመስራት ውጤት ነው። ያ የወርቅ በርጩማ ያለችበት ሀገር፣ ስራን፣ ዓለምን አቅን አስተምሯታል። ሰው ትልቅ የሚባለው ጊዜውን በተግባር መተርጎም የቻለ እንደሆነ መሆኑን እውቀትና ልምድ ቀስማለች። ይሄ ነው ብላ ልታሳየኝ የማትችለው ዲግሪ እንደተበረከተላትም ተረዳው። ከመሪር ሕይወት የተገኘ ዲግሪ አሪፍ ሀሳብ ነው። አልኳት ትንሽ ቆይታ፣ እቴትዬ መሮኛል። ትንሽ ሰራርቼ እመጣለሁ። ለአብድ ጥቂት ነው የቀረኝ። በየጊዜው የጓደኞች የቁጥር ሲቀንስ፣ በሙቋ ሲነፍሩ፣ ከፎቅ ሲወረወሩ፣ አሟሟታቸው ሲከፋ እያየው እንዴት ሆኜ ነው እዚህ በሰው ሀገር የምኖረው? አለች። ለምን አትመጭም? ነይ እዚህ። ዛሬ ነገ አትበይ። እኛም በስጋት አለቅን እኮ። የግድ ቤተሰቦችሽ እንዲያልፍላቸው የአንቺ ህይወት ማለፍ አለበት። አይቴትዬ ዛሬ ነገ ሳቲኔ ያልሺ፣ ምን ይዤ መጥቼስ ምንሰርቼ ሰርቼ ልበላ? አንድ የመጣለኝን ሀሳብ ልንገርሽ አልኳት ለጥቂት ደቂቃ ሳሰላሰል ቆይቼ፣ ምንድን ነው? ላበድርሽ ነው፣ መለስተኛ ንግድ ሊያስጀምርሽ የሚችል ብር። ጓደኛሽ በውርስ ያገኘውን ቤት ወደ ንግድ ተቋም የመለወጥ እቅድ አላችሁ አይደል? እረዳችኋለሁ። ከየት አምጥተሽ እንደ ተገረመች አስታውቃል። ለማንም እንዳትነግሪ ቤተሰብም ቢሆን እንዳያውቀው። ባለቤቴ የሰራበት የነበረው ድርጅት ኢንሹራንስ ከፍሎኛል። ስለዚህ ይሰጥሽና ገንዘቡን ትሰሪበትና እቁብ ገብታሽ ትከፊኛለሽ። አይቴትዬ ከድምጿ ሀሳቤን እንደወደደችው ያስታውቃል። ስልኩን ከዘጋሁት በኋላ ነው መፍትሄውን የሆኑ የኮረጅኩት ከዘሪቱና ከእናቷ እንደሆነ የታወሰኝ። በተገማሸረ መስክ ውስጥ የሚብሰከሰቅ ውሃ እፎይ ብላ የተረጋጋች የምትመስለው ህይወታችን መንቀሳቀስ የምትጀምርበት ቀን ሩቅ እንደማይሆን ተሰማኝ። የዛሬዋን ማታ ትንፋም ህልሞችና ሌሎች በአንጋፋና ወጣት ደራሲያን የወርቅ በርጩማውን ፍለጋ በእንዳለ ጌታ ከበደ ተራኪ መሰረት አሰፋና ዳዊት ጎሳዬ